ከምቡል ቻለ ሀረር ላይ ዋብያ እየሰራ እንደሆነ መስጊድ ውስጥ አላቅ በመጨረሻም የንጽጽር ትምህርት በመስራቱ ከአንድም ሁለት ጊዜም በላይ የሞት አዋጅ ታውጆበት የነበረው ወንድማችን እፎይ በአሁኑ ሰዓት ያወጣው መረጃ ጂሃዲስቶችን አስደነገጠ። በዚህም ታዲያ የመጨረሻው ግባችን እፎይን ማጥፋት ነው ሲሉ ውሃቢያዎች ዳግም ተነስተዋል። ምንድን ነው የተፈጠረው? መረጃዎችን አጋራችኋለሁ። በኦሮሚያ ክልል አርሲ ሄደን በምናይበትና በምናጣራበት ሰዓት ይህን የፈጸሙት ራሳቸውን ፋኖ ናቸው የሚል ምላሽ ተገኝቷል። በሌላ ዜና በትናንትና ዕለት በአርሲ ምርመር አድርገናል፣ ሪፖርቱንም እንኳችሁ ሲለ ለህዝቡ ያቀረቡት ካድሬዎች በመጨረሻም ከባድ መረጃ ወጣባቸው። ምንድነው እሱ? ዝርዝር መረጃዎችን አስቃኛቸዋለሁ። ለኔ ልጄን ድጋሚ ነው የወለደችልኝ። ከምነግራችሁ በላይ እውነት አመስግኑልኝ። አሁኑ በአሁኑ ሰዓት መላው ዓለምን እያነጋገር ያለው የስውሯ ማርያም ድንቅ ስራ ፓራላይዝድ የነበረችው ብላቴና እንደሚዳቆ መዝለል ጀመረች። ሳይንስ ያልደረሰበት የሕክምናም ጠበብት ያልቻሉት ቋጠሮ በድንግል ማርያም ተፈታ። ቤተሰብም የደስታ ባና ለቀሰ። የስውሯ ማርያም ወዳጆች የታምር ለመላው ዓለም እንዲደረስ ቪዲዮን ላይክና ሼር በማድረግ ጀምሩት ያላቸው እና በእኔ ጥሩ ነኝ ምንም ጉርርነት የለኝም ከሆነ ዮናስ ወይም ደግሞ ዮኒ ማኛ ወደ ኢንተርቪው አታቀርበውም ነበረ። ምክንያቱም እሱ ብዙ ሰዎችን እየሰደበ ሃይማኖትን የሚሆን በፖለቲካም በብዙ ነገር እየሰዎች አወዳደቀ የኖረ ሰው ነው ወይ? አዶናይማ ልሸው ልሸው አንድ ጭቀጠን ያለ መልስን የመለሰልኝ ዮኒ ማኛን ለምን አቀረብከው? አዶናይማ ዮኒ ማኛ ለምን ቀረበ? እኔ እኮ የሶሻል ሚዲያ ንጉስ ነኝ። በመጨረሻም ከሰሞኑ እጅግ በጣም በብርቱ ፉክክር ላይ የነበሩት አዶናይና ዮኒስ መሆናቸው የሚታወቅ ሲሆን ዩቲ ሰይፉ ላይ መቅረቧን ተከትሎም ሰፊ የነበረው የነጥብ ልዩነታቸው መጥበቡ አይዘነጋም ታዲያ በይ ሳቢያ አባውን ሰሳት የብዙዎችን ትኩረት ሳብ ሲሆን ዮኒ ማኛውም በአዶናይ ስሜ ለምን ተጠራ እንደውም አዲስ አባት ኖራትም ታያለ ማለቱን ተከትሎ የአዶናይ አባት ዝምታቸውን ሰበሩ ምንድን ነው እየተፈጠረ ያለው መረጃዎችን አጋራችኋለሁ ሰላም ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ

አሁን ሰዓት በርካታ ለማቀፍ ሚዲያዎች ለታላቋ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ድምፅ በመወላ ይገኛሉ። በአርሲያውንም የኦርቶዶክሲያን ውልቂት እንደቀጠለ ነው። ለዚህም አንዱ ማሳያ በትላንትና ሁለት ህዳር 1 2018 ዓም ከጠዋቱ 3 ሰዓት ላይ እህል እየወቁ የነበሩ አርሶ አደር ኦርቶዶክሶችን ህይወት ቀጥፈው ከቦታው ተሰውሯል። ይህንንም በቅርበት ሲከታተል የቆየው በአሜሪካ የአሮራ ወይንም ኮሎራዶ ግዛት አምሳ ሉካሳው ስለ አርሲ ዝምታቸውን ሰብረው ለፕሬዚዳንት ትራምፕ ይህን

ዲፕሎማሲ መስት ሊድ ኖት ዋር ሳይለንስ ኢዝ ኖት ዘ ኣን ኦፕሽን ወይን ላይፍ ሳር አት ሪስክ ኢንተርናሽናል ኮሚኒቲ መስት ኣክት ናው ቱ ፕሬቨንት ፋዘ ትራጀዲ ኤንድ ፕሮቴክት ኢኖሴንት ሲቪልያንስ መስ ስታንድ ፎር ፒስ ጀስቲስ ኤንድ ዲግኒቲ ኦፍ ኤቭሪ ሁማን ላይፍ ዶናልድ ትራምፕ የክርስቲያኖችን ጭፍጨፋ ካልቆመ ጦር ልካለሁ ብለዋል። እንግዲህ ብዙዎቻችሁ እንደምታስታውሱ ትራምፕ በናይጄሪያ ኦርቶዶክሳውያን ላይ እየደረሰ ነው ባሉት ጥቃት ከፍተኛ ተጽዕኖ በመፍጠር እንዲቆም ካልሆነ ግን ወታደሮቻቸውን እስከ ማስገባት እንደሚደርሱ ማሳውቃቸው አይዘነጋም። እናም በአሁኑ ሰዓት የአርሲው ድርጊት የመላው ዓለምን መሪዎች ትኩረት እንዳገኘም አመላካች ነው። በኦሮሚያ ክልል አርሲ ዞን ሄደን በምናይበትና በምናጣራበት ሰዓት ከተጎጂ ቤተሰቦችና ካነጋገርናቸው ሰዎች በተሰጠን ምላሽ ይህን የፈጸሙት ራሳቸውን ፋኖ ናቸው የሚል ምላሽ ተገኝቷል። በቤተ ክርስቲያናችን ታሪክ እንደ ዘመናችን በሁለት እግሩ ቤተ ክርስቲያን ላይ የተወነ የለም። ይሁዳ ከጌታ እግር ስር ቁጭ ብሎ እየተማረ እየበላና እየጠጣም በስውር ደግሞ አይሁድ ጋር ወዳጅነት አጥርፎ በመጨረሻም በቀረበለት ገንዘብ ፈጣሪውን አሳልፎ ሊሸጥ ችሏል። ዛሬም በዘመናችን በቤተ ክርስቲያን እቅፍ አድገው እውቀትንም ገቢተው በልተውና ጠጥተው ያደጉ አንዳንድ አገልጋይ ነን ባዮች እንደ ይሁዳ ለጥቅምና ለውዳቸው ተገዝተው ለዚህ ምስኪን ህዝብ ምንም አያውቅም ብሎ በመግለጫ ጋጋታ አጀንዳ ለማስቀየር ሲራወጡ እናስተው ተውላለን ባርስ የተፈጸመውን የቤተ ክርስቲያንና የልጆቿን እልቂት ፋኖ ላይ በመለጠፍ ራሳቸውን ነጻ ለማድረግ ህዝብ በፋኖ ላይ እንዲነሳ መንግስትን፣ ለቀቅ እንዲያደርገው የተዘረጋው የሴራ ፖለቲካ በጣም ልብ ይሰብራል። ደጉን ዘመን ያምጣልን። ከምቦልቻ ላይ፣ ሀረር ላይ ዋብያ ምን እየሰራ እንደሆነ መስጊድ ውስጥ አላቅ መሰለ እንዴ! ሰራዊት እያሰለጠናችሁ ነው። በቂ ሰራዊት እያሰለጠናችሁ ነው። እኔ የአላህ ወታደር ለመሆን ዝግጁ ነኝ። እናንተስ የአላህ ወታደር ለመሆን ዝግጁ ናችሁ? ሁላችሁም የአላህ ወታደር ለመሆን ዝግጁ የሆነ ኮሜንት ላይ አላሁ አክበር እያለ ይጻፍ። እፎይን እንግዲህ መነሳት ወይስ ለሚያነሳቸው ጥያቄዎች የሚመጥኑ መልሶችን አዘጋጅቶ መቅረብ የቱ ነው የሚበጀው? እኔ በጣም ይገርመኝ። እናንተ ክርስቲያኖች ምን አይነት ፍቅር ናችሁ! ምን አይነት ሰላም ናችሁ! እኛ ሙስሊሞች እኮ ለእናንተ ሰላም አለይኩም ማለት እኮ አይፈቅድልንም። እናንተ ላይ የአላህ ህዝነትና ራህመት በእናንተ ላይ ይሁን ማለት እኮ አይፈቅድልንም። አንድ ክርስቲያን አጠገቤ ተቀመጠ ማለት አወራዋለሁ ግን እያወራሁት አላህ ያጥፋህ፣ እንዴት ነህ ሰላም ነው አላህ ያጥፋህ እንላለን። ግን ገና ስናየው ሰላም ነው እንዴት ሆን እንላለን፣ በልባችን ግን አላህ ያጥፋህ። ከክርስቲያኖች ጋር እኮ እንድኑ ላይ አይፈቀድልንም፣ አይቻልም እኮ አብረናቸው እንደሆኑ እኮ አይፈቅድልም። ሲጀምር አብረናቸውም ስንሆን እያወራ ናቸው በመሀል መሀል ግን ሰላም ነው አለ፣ አላህ ያጥፋህ አላህ ያጥፋህ ለምን በቁርአናችን አላሁ ስብሓነ ወተዓላ አይሁዶችንና ክርስቲያኖችን አላህ ያጥፋቸው ብላችሁ ጸልዩ በሉኝ እኔም አጠፋችኋለሁ ይላል። እናንተ ምን አይነት ሰላማዊ ሰዎች ናቸው? ምን አይነት መጽሐፍ ነው ያላችሁ? እባካችሁ በዚህ ቀጥልበት። የእናንተ ሰላምና ፍቅር፣ ይህ ሰላም የሆነ ፍቅር የሆነ ሃይማኖታችሁ ጎኛን እየሳበ ነው ግን በጣም ላደንቃችሁ ይፈልጋል። ምን አይነት አምላክ ነው ያላችሁ? ምን አይነት አስተማሪ ነው ያላችሁ? መልካም ስራችሁን አይተው በሰማያት ያለውን አባታችሁን ያመሰግኑት ዘንድ ብርሃናችሁ በሰው ፊት እየበራ ይሁን እንዳለን አምላካችን ፈጣሪያችን በበጎ ስራ የምናስመሰግን ልንሆን ይገባናል። የምግባራችንም ለሌሎች ለጨለመባቸው እንዲያበርቶ ለመዳን በር ይከፍታል። በጂሃድ ውስጥ ካፍሬን አጥፋ፣ ከዛም የራሳቸውን የእስላማዊ መንግስት መሰረቱ ሲል ነብዩ ያስተምራል። ታዲያ ይህንን አስተምሮ የተቀበሉ አንዳንዶች በሀገራችን በተለያዩ ክፍሎች ላይ ካራቸውን እየሳሉ ይገኛልና ከፈጣሪ ጋር ልንጠነቀቅ ያስፈልጋል። እንዲህ ለሚያስቡም ማሰልጠኛ ከፍቶ ለሚያሰለጥኑም ፈጣሪ አምላክ ማስተዋልን ያደላቸው ሰሎም አጥፋት በዚህ ልክ መሄድ እጅግ በጣም ያሳዝናልና በገመና ገመና ከሆነ ወይም ደግሞ በጦርነት ከሆነ በነጭ በግነትና ና በእኔ ጥሩ ነኝ ምንም የለኝም ከሆነ ዮናስ ወይም ደግሞ ዮኒ ማኛ ወደ ኢንተርቪው አታቀርበውም ነበረ። ምክንያቱም እሱ ብዙ ሰዎችን እየሰደውትን የሚሆን በፖለቲካም በብዙ ነገር የሰዎችን እያወዳደቀ የኖረ ሰው ነው። ወይ አዶናይማ ልሸው ልሸው፣ አንድ ጭቃጠና ያለ መልሰን የመለሰልኝ የዮኒ ማኛን ለምን አቀረብከው? ዮኒ ማኛ ለምን ቀረበ? እኔ እኮ የሶሻል ሚዲያ ንጉስ ነኝ። በአለጌና ዋንጫ ከወደ አፉ ሰፊ ነው እንደሚባለው፣ ግስላው በብሔር በሃይማኖት እየተወነ እኔ ኮ ንጉስ ነኝ ይላል። አንድ እውነት ልንገራችሁ በዚህ በሀገራችን የሶሻል ሚዲያ ፕላትፎርም የሚሰሩ ሌሎች የሚያስተምሩ በአስተሳሰባቸውም የላቁ የሚባሉ ሰዎች ተኮርኩም የወደቁበት፣ ከዚ ይልቅ ያልተገባና ከሀገራችን ባህል ትውፊት እምነት ባፈነገጥ መልኩ ኮንቴንት ክሬት የሚያደርጉ ልቀው የወጡበት ጊዜ ሊደርስናል። እነሱም አያፍርም ይኸው ንጉስ ነኝ ብለው መጥቷል። ታዲያ ዮኒጓያው አዶናይን ከአዲስ አበባ ጠፋለሁ ማለቱን ተከትሎ የአዶናይ ወላጅ አባትም ዝምታውን ሰብሮ የልጄን ዝንቡን ብታባር የአንተ የምኖር ነገር በዚያ ዕለት ገበ ቃል ሲል መልሶለታል። እንደሚታወቀው ዩቲናስና አዶናይ በቲክቶክ ክሬቲቭ አወርድ ላይ ተመርጠው በጣም ቮት በመደረግ የሚፎካከሩ ሲሆን ዩቲ ሰይፉ ላይ መቅረቧን ተከትሎም የነጥባቸው ልዩነትን መቀረቡ አይዘነጋም። በዚህም የተነሳ የአዶናይ ደጋፊዎች ሰይፉን መተቸታቸው ይታወቃል። ታዲያ ይህ ጉዳይ ወደሌላ ምዕራፍ አምርቶ ነገሩ ከር እንዲል አድርጎታል። በዚህ ሳቢያም በርካቶች ሰይፉና አዶናይን የሚገናኙ አይደለም ሰይፉ መቄዶንያ ብሎም በሌሎች የእርዳታ ስራዎች በመሳተፍ የሚታወቅ ለብዙዎች ሰዎችም የተመቀረ ምክንያት የሆነ ሰው እንዲሁም ምሁር፣ አርቲስት ቁም ነገረኛ ሰው ነው፣ አዶናይ ሰይፉን ይቅርታ ይጠይቅ ሲሉ ገሚሱ ደግሞ አዎ ሰይፉ አዳልቷል፣ በአግባቡ ትሪት አላደርገውም ሲሉ ይከራከራሉ። በዙሪያ የእናንተ ሃሳብ ምን ይመስላል? ኮሜንት ላይ ጻፉልኝ። እመቤቴ ማርያም ለእኔ ልጄን ድጋሚ ነው የወለደችልኝ፣ ከምነግራችሁ በላይ እውነት አመስግኑልኝ። አሁኑ የስውሯ ማርያም ድንቅ ታምር ለዓለም ተገለጠ። ሐኪሞች ፓራላይዝ ሆናለች አትድን ሚላት የትንሿ ብላቴና ሰውነት ዳግም በስውሯ ማርያም ጸበል ተፈታ። እናትም ተናገረች። ልጄ ህመሙ የጀመራት በድንገት መስከረም 17 ቀን ነው። እግሯ፣ እጇ፣ ወገቧ በአጠቃላይም ሰውነቷ ተያይዞ ቁጭ አለ። ተነስተን ወደ ሆስፒታልም ስንወስዳት ዶክተሮች ካዩ በኋላ እናዝናለን ልጅሽ ፓራላይዝ ድሆናለች ብለው ነገሩኝ። ያን ቀን የደነገጥኩት ድንጋጤ መቼም ከውስጥ አይጠፋም። ቁጭ ብዬ ማለቀስኩኝ። በመጨረሻም ወደ ቤት ይዣት ከገባው በኋላ የሰፈር ሰዎች ለምን ስውሯ ማርያም አትወስጃትም አሉኝ። እኔም ጓዜን ሸከፌ ለእመቤቴ እያለቀስኩ ወደዚያው ከልጄ ጋር መራው። ጸበል መጠመቅ ጀመረች። ከዚያም ከለታት በአንዱ ቀን በህልሜ ልጄ ስትራመር ታየኝ። ስባንን በህልሜ ነው። እመቤቴ እውን አርጊልኝ ብዬም ጠየቅኳት። ሩሩሃ የጌቴናት ጸሎቴን ሰማችኝ። ልጄ ከጽበል ስንወጣ ቆማ እንደሚዳቆ መዝለል ጀመረች። እመቤቴን አመስግኑልኝ ስትል ተናገረች። የቪዲዮ ቫይራል በመውጣት የእመቤታችንን አዳኝነት ፈዋሽነት አማላጅነት ለዓለም ሁሉ ያሳየ ነው ተብሏል። ጠላት ይቃጠል እመቤታችን